ባለፉት ቀናት በክርስትና እምነት ተከታዮች ዘንድ በመላው ዓለም ተከብሮ ያለውን የፋሲካ በዓል ተገን አድርገው የተኩስ አቁም አወጀው የነበሩት የሩሲያው ፕሬዚደንት ቭላድሚር ፑቲን ሀገራቸው ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ መሆኑን አስታውቀዋል። ምንም እንኳን ለ30 ሰዓታት ያህል የዘለቀውን የተኩስ አቁም በማፍረስ ሁለቱም ተፋላሚ ወገኖች እርስ በርሳቸው ላይ የሚያደርሱትን ጥቃት አጠናክሮ የቀጠሉ ቢሆንም፣ ፑቲን ለመላው ዓለም የተስፋ ጭላንጭል ያሳየ ንግግር አሰምተዋል። ፕሬዚዳንቱ ከሀገር ውስጥ የቴሌቪዥን ጣቢያ ጋር በነበራቸው ቆይታም ሞስኮ ለሰላም አማራጮች ያላትን ዝግጁነት በድጋሚ ያረጋገጡ ሲሆን ለቀጥተኛ የሰላም ንግግር መዘጋጀታቸውን ያስታወቁት፣ ሁሌም ቢሆን እንደምንለው የትኛውንም የሰላም ጥረቶች በአዎንታዊ መንገድ እንመለከታለን። የኬቭ አስተዳደር ተወካዮችም በተመሳሳይ መንገድ ያስባሉ ብለን ተስፋ እናደርጋለን። በኬቭ አስተዳደር በኩል እንዲህ አይነት ጥረቶችን የሚያደናቅፉ እንቅስቃሴዎች የአስተዳደሩን በተሸናፊነት ቦታ ላይ መገኘት የሚያሳዩ ናቸው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ከኪቭ ባለሥልጣናት ጋር ፊት ለፊት ተቀምጦ ሰላማዊ ድርድር ለማካሄድ መዘጋጀታቸው እየበረታ ያለው የዋሽንግተን ጫና ሳያመጣው እንዳልቀረ ተንታኞች እያነሱ ይገኛሉ። ለያጅ ለግናዥ ያስቸገረውና ከሶስት ዓመታት በላይ ምንም አይነት የሰላም ተስፋ ሳይታይበት የዘለቀው የሩሲያና ዩክሬን ጦርነትን ለመቋጨት የሚደረጉ ጥረቶች ቢቀጥሉም በሁለቱም ወገኖች በኩል እየከሸፉ ሳይሰምሩ ዘልቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕም ምንም እንኳን በአሜሪካ ምርጫ ወቅት ዓለም አቀፍ ድጋፍ ያስገኘላቸውን ስልጣን ቢያስኩኝ በ24 ሰዓታት ውስጥ ጦርነቱን አስቆማለሁ ያሉት ንግግራቸው ቃል አባይ ያደረጋቸውም አሁንም ከማሸማገል አልቦዘኑም። ትራምፕ በሁለቱ ሀገራት የኃይል መሠረተ ልማቶችና ከፍተኛ እስትራቴጂካዊ ጠቀሜታ ካለው ጥቁር ባህር ላይ የሚፈጸሙ ጥቃቶች እንዲቆሙ ሀገራቱን ማስማማታቸው የሚታወስ ቢሆንም ዘላቂ መሆኑ ቀርቶ በስምምነቱ መሠረት እንኳ ተኩስ አቁሙን ማስጌድ አልተቻለም። ለዚህም አንደኛቸው አንዳቸውን ተወቃሽ ያደርጋሉ የቅርቡን እንኳን ብንመለከት ፕሬዚዳንት ቭላዲሚር ፑቲን የፋሲካ በዓልን ተገን በማድረግ የሩሲያ ወታደሮች ለ30 ሰዓታት ያህል በዩክሬን መሬት ላይ ምንም አይነት የተኩስ ድምፅ እንዳያሰሙ ባስተላለፉት ቀጭን ትእዛዝ መሰረት የኪየቭ አጠቃላይ ክልሎች ከአውዳሚ የእሳት ነበልባሎች አርፈው ቆይተው ነበር ዩክሬናውያንም ከሚያጓሩ የፍንዳታ ድምፆች የስቃይና መከራ ስጦታዎችን በጉያቸው ከሸሸጉ የሚሳኤል ላንቃዎች ለአንድ ቀንም ቢሆን ተገላግለው ነበር ይሁንና የተኩስ አቁሙ ተጥሶ ሩሲያ በበርካታ ሚሳኤሎችና ድሮኖች ኪቭን እንዲሁም ምስራቅ ቀይ የዩክሬን አካባቢዎችን ደብድባለች። ከጥቃቱ በኋላም ቭሎዲሚር ዘሌንስኪ በተለይም በጦርነቱ የፊተኛው መስመር ላይ በሚገኘው የፖክሮቭስክ ክልል ሩሲያ የራሷን ተኩስ አቁም በማፍረስ ወታደሮቿ ለሶስት ሺህ ያህል ጊዜ ጥሰት መፈጸማቸውን ተናግረዋል። ምሽቱን የቀጠለው የሩሲያ የድሮን ጥቃትም የጥቁር ባህር አዋሳኝ በሆነችው በወደብ ከተማ ኦዴሳ እሳት በማስነሳት በመኖሪያ ህንፃዎች ላይ ጉዳት የደረሰ ሲሆን እንደ አካባቢው ባለሥልጣናት መረጃ ከሆነ በጥቃቱ ሶስት ሰዎች መጎዳታቸውንም አስታውቀዋል ሲል ቢቢሲ አስነብቧል። የሩሲያ መከላከያ ሚኒስቴር በበኩሉ ከዩክሬን የተላኩ ጥቃቶችን ማክሸፉን ገልጾ ኬቭ በመቶዎች የሚቆጠሩ የድሮን ጥቃቶችን አድርሳብናለች ሲል ወቅሷል። ከሁለተኛው የዓለም ጦርነት በኋላ በአውሮፓ ምድር አስከፊውን ጦርነት እያካሄዱ የዘለቁት ሩሲያና ዩክሬን የቅርብ ጊዜያት ወዲህ በዋናነት በዋሽንግተንና ሌሎች ሀገራት በኩል ከብዙ ጉንጭ አልፋ ንግግሮች በኋላ የተደረሱ ከፊል የተኩስ አቁም ስምምነቶች ሲከሽፉ እርስ በርስ ይወቃቀሳሉ። እስካሁን የተደረሱት ከፊል የተኩስ አቁም ስምምነቶችን የሚያስጠብቅ ገለልተኛ አካል ባለመኖሩና ሁለቱም ኃይሎች ለአፈጻጸሙ ቁርጠኛ አለመሆናቸው ዘላቂ የተኩስ አቁም ስምምነት እንዳይደረስ ከሚጠቀሱ ዋነኛ ምክንያቶች መካከል ይነሳል። የስምምነቶቹ መክሸፍ በበርካታ ቀጠናዊ ሀገራዊና ጂኦፖለቲካዊ ክስተቶች በተወጠረው የሞስኮና ኬቭ ቁርሾ ላይ ሰላምን ለማስፈን ምን ያህል እጅግ አስቸጋሪ እንደሆነ ማሳያ ሆኗል እየተባለ ይገኛል። ይህ በእንዲህ እንዳለም ነው የሩሲያው መሪ ፑቲን ለማንኛውም ከዩክሬን ጋር ለሚደረግ ቀጥተኛ ንግግር ዝግጁ ነን የሚለው ተስፋ ሰጭ ቃል የተሰማም። ይሁን እንጂ ፑቲን በሰጧቸው ሁሉ መግለጫዎችና ባሰሟቸው ንግግሮች ሁሉ ሰላምን እንደሚሹ አጥብቀው ሲናገሩ ይደመጣል የሚሉ ተንታኞች ከዚህ ባለፈ ቁርጠኛ ሆነው ፍላጎቱን ከማስፈጸም አኳያ ዳተኛ ናቸው፣ አሁንም ከዚህ የተለየ ነገር አትጠብቁ እያሉ ይገኛሉ። በአንጻሩ ሁለቱ ተዋጊ ኃይሎች ወደ ድርድር ጠረጴዛው እንዲመጡ ከፍተኛ ግፊት እያደረጉ የሚገኙት ትራምፕ መሆኑ አስተዳደራቸው ፑቲን ድርድሩን በተመለከተ ለዘብተኛ አቋም እንዲይዙ ሳያደርጋቸው እንዳልቀረ ተገምቷል። ፑቲን ኪየቭ በቀላሉ እጅ እንድትሰጥና እንድትዳከም የሚያደርጉ በእጅጉ ለሞስኮ ያደሉ በርካታ ቅድመ ሁኔታዎችን በማስቀመጥ ሩሲያ ከዩክሬን ጋር ፊት ለፊት በድርድር ጠረጴዛ ላይ ለመነጋገር ሩቅ መሆኗን በተደጋጋሚ መግለጻቸው ይታወቃል። ከዚህ ባለፈ ቮሎዲሚር ዘለንስኪ ዩክሬንን በመወከል ከሩሲያ ጋር መደራደር አይችሉም፣ በዩክሬን ምርጫ በማለፉ በህዝቡ ቅብልነት የሌላቸው መሪ በመሆናቸው ምንም አይነት ህጋዊ ሰውነት የላቸውም፣ ተገቢውም ሰው አይደሉም በሚል ከዘሌንስኪ ጋር ለድርድር በምንም አይነት መልኩ መቀመጥ እንደሚያስቡ አስረግጠው መናገራቸውም የቅርብ ጊዜ ትውስታ ነው ይሁንና የትራምፕን ጫና ተከትሎ ፑቲን የድርድር ሂደቶችን በተመለከተ በቀጣይ የተለየ አካሄድ ሳይከተሉ እንደማይቀሩ ከወዲሁ እየተሰማ ይገኛል የክሬምሊኑ ቃል አቀባይ ድሚትሪ ፔስኮቭም ንጹሐን ዜጎችን የጥቃት ኢላማ ማድረግ መቆጠብን በተመለከተ ፑቲን ያሰሙት ንግግር ከዩክሬን ጋር ቀጥተኛ ንግግር ለማድረግ ያለን ዝግጁነት ያሳያል በማለት መናገራቸው ሩሲያ ድርድርን በተመለከተ ከእስካሁኑ የተለየ አቋም ልትይዝ ትችላለች የሚሉን ሀሳብ አመላካች ሆኗል የዩክሬኑ ፕሬዚደንት ቭሎዲሚር ዜለንስኪን በበኩላቸው ምንም እንኳን ለፑቲን የአሁኑ ንግግር እስካሁን በይፋ ምንም አይነት ምላሽ ባይሰጡም የንጹዋን እንደነት ለማስጠበቅ ዩክሬን ማንኛውንም የሰላም ንግግር ለማካሄድ ዝግጁ እንደሆነች መናገራቸው ይታወሳል። ዜሌንስኪ የፋሲካዊ ተኩስ አቁም ለሰላሳ ቀናት እንዲራዘም የጠየቁት ጥያቄ በሩሲያ በኩል ውድቅ ቢደረግም የአሜሪካ፣ የእንግሊዝ፣ የፈረንሳይ እንዲሁም የዩክሬን ተወካዮች በነገው ዕለት በእንግሊዝ መዲና ለንደን ያካሄዱታል ተብሎ የሚጠበቀው የሰላም ጉባኤ ለጦርነቱ አንዳች መፍትሄ ይዞ ሊመጣ ይችላል በሚል በተስፋ እየተጠበቀ ይገኛል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በራሳቸው ማህበራዊ ትስስር ገጽ ትሩዝ ሶሻል ላይ እንደጻፉት በያዝነው ሳምንት መጨረሻ ከተኩስ አቁም ስምምነት ላይ ይደርሳሉ ብዬ ጠብቃለሁ ማለታቸው የሚታወስ ሲሆን፣ ስምምነቱ ከተሳካም ሩሲያም ሆነች ዩክሬን ከአሜሪካ ጋር ትላልቅ የንግድ ልውውጦችን ማካሄድ እንደሚቀጥሉ ቃል መግባታቸው ይታወሳል። ትራምፕ ንግግራቸውን ያሰሙት ሞስኮም ሆነች ኬቭ ስምምነቱን የሚያደናቅፉና የሚያከሽፉ ከሆነ አሜሪካ ለሰላም ጥረቱ የምትሰጠውን የድጋፍ እጇ እንደምትሰበስብ ካስጠነቀቁ በኋላ ነው ተብሏል። በያዝነው ሳምንት ሩሲያና ዩክሬን ወደ ሰላማዊ ድርድር ሂደት ይመጣሉ የሚል ተስፋለኝ ያሉት ትራምፕ ከዚያም ሁለቱም ሀገራት ከአሜሪካ ጋር ትላልቅ ቢዝነሶችን ማካሄድ ይቀጥላሉ፣ ባለጸጋም ይሆናሉ ነበር ያሉት። በወቅቱ ዶናልድ ትራምፕም ከኤልሳልቫዶሮቻቸው ናይብ ቡክሌ ጋር በነጩ ቤተ መንግስት ከጋዜጠኞች ጋር በነበራቸው ቆይታ በሳቸው የመጀመሪያ ስልጣን ዘመን ወቅት ጦርነት ተቀስቅሶ እንዳልነበር አሁንም የቀድሞ የአሜሪካ አስተዳደር የጀመረውንና የባባሰውን ግጭት ለማስቆም ጥረት እያደረጉ እንደሚገኙና በቅርቡም መልካም የሚባል የድርድር እቅድን ይፋ እንደሚያደርጉ መናገራቸው አይዘነጋም። ፕሬዚዳንቱ ቃል በገቡት መሰረት ሀገራቱ ከስምምነቱ ላይ እንዲደርሱ ከፍተኛ ጫና በመፍጠር ላይ የሚገኙ ሲሆን ሩሲያም በትራምፕ አማካኝነት ከአሜሪካ ጋር ያላትን የሻከረ ግንኙነት ለማሻሻል እንደ ፑቲን በተስፋ የተሞላ ንግግር ሁሉ የተኩስ አቁሙን ልትቀበል ትችላለች እየተባለ ይገኛል። ከዚህ ባሻገር ሩሲያ በየካቲት ወር 2022 በዩክሬን ላይ ጀመረችውን ግዙፍ ወታደራዊ ዘመቻ ተከትሎ አሜሪካ ከእንግሊዝ፣ የአውሮፓ ሕብረት፣ አውስትራሊያ፣ ካናዳና ጃፓን ጋር በመሆን ከ1650 በላይ ማዕቀቦችን በሞስኮ ላይ ጥላባታል። ከማዕቀቦቹ ጀርባ ሆና ፈርጣማ ጡጫዋን ያሳረፈችባት ደግሞ በበላይነት ዋሽንግተን ናት። በዚህም ሩሲያ የአሜሪካንና የድርድር ሀሳብ የምትቀበል ከሆነ አንደኛው የመደራደሪያ ነጥብ አድርጋ የምታስቀምጠው የተጣሉብኝ ጫንቃይን ያጎበጡ ከባባድ ማዕቀቦች ይነሱልኝ የሚለው ቀዳሚ ቡድኖቹ ተርታ የሚሰለፍ ይሆናል። የሰላም ድርድር ሂደቶች በአሜሪካና ሌሎች ተጽዕኖ ፈጣሪ ሀገራት አሸማጋይነት በቀጠለበት በአሁኑ ወቅትም ሩሲያ በዩክሬን ላይ የምታካሄደውን ድብደባ አጠናክራ ስለመቀጠሏም እየተሰማ ሲሆን፣ ዩክሬንም ለጸፋ እርምጃን አጠናክራ ቀጥላለች እየተባለ ይገኛል። ሩሲያ በካርኬቭ ክልል በደረሰችው የቦምብ ድብደባ ሁለት ሰዎች መቁሰላቸውን የአካባቢው ባለሥልጣናት ገልጸዋል። ፖስታ ቤት እና የንግድ ሱቆችን ጨምሮ ከአስር በላይ የመኖሪያ ሕንፃዎች ላይ ጉዳት መድረሱ ነው የተሰማም። የሩሲያና የዩክሬን ጦርነት እንደተባለውም በዚህ ሳምንት አንዳች ጠብ የሚል ዘላቂ መፍትሄ ይመጣለታሉ የሚለው ወደፊት የሚታይ ተጠባቂ ጉዳይ ሆኗል።